ለወንዱ፣ ለሴቱ ማን ነው ልብስ የሚከለክለው? የት ነው የምትኖሩ አንተ ሰው? አሁን ኢትዮጵያ ነው እንደ የምትኖረው? ልጆቹ የእሱ ብቻ አደረጋችሁ ነ እንዲህ የእነሱም ጉዳት የሚወዳለ እንዴ? ኖ አደለም፣ ግን አንትን እንትን አለግን ጠነዛ ሁሉ ሁሉ ነገሩ አስጠላ በጣም። እኔ እንደም ኮንቴንት ስለሌለው ዝም ብሎ እንት እየቆየው ሳዳምጥ እየ ወዴት ወዴት እየሄደ ነው ይሄ ልጅ አልኩኝ። የትናንትና እንደዚህ ሲገርም ዛሬም ደግሞ ጨመረበት ጭራሽ የምሩን አመረረና ከዛ እርዱኝ ምናምን እንዲ። ወዴት ነው አሁን ደግሞ ረድታችሁ ደግሞ የተረጂ ልጅ ልትሉ ነው እንዴ? ረድተ ነው ልትሉ? ኧረ ትነሳ ትሄድበት እንደዚህን ማ አሁን እሷ ላይ አላየችም። ትናንትና እንትን ላይ ነበረች ቲክቶክ ላይ ነበረች ተኛች። እኔ እኮ አሁን ራሱ እየተቆራረጠ እኮ ነው ያየሁት። የዛሬ ነው አይደለ? እንዲህ አርገን እንደዚህ ፈጥር እንደዚህ ወጥተም ነው ምናባ እንዲፈጥረው። ወይ ስራ ታዲያ፣ ስራ ከሌለት ታዲያ ማናባ ልይዝልህ ነው ያንተን? እንትን እኛ አንችልም። ይህን ከፈለጋችሁ ማናባታችሁ ህግ ጋር ሂዱ አላችሁ

መንግስት ስራ ስለሌለ መስሉ መስሉኝ ያሳቀፈ እና የመንግስት ያጡረተኛ ልትሆን ነው። እየሆን ካደለ የመንግስትን ገንዘብ እየበሉ ታዲያ ታዲያ እንደ ስራ ካለ ኳ በግድ እኮ ያዝጎ የሚልክ እኮ የለም እንትን ነው የሚባለው። ኦኬ፣ ስራ ካላችሁ ተነጋገሩ፣ በሰላም ቢሆን ነው የሚል ተነጋግረው ካልሆነ ግን መንግስት ራሱ ያቀርባል። ኪታም ይባላል፣ ልጆቹን የምታውሉበት ለሁለቱም። ከዛ በፈለጋችሁበት ሰዓት የምትወስዱባቸው ልክ ስራችሁን ስትጨርሱ፣ ቀደም ያለው ያወጣል ወደ ቤቱ ይወስዳል። ከዛ እንደዚ እንደዘ ስራ ካለ ማለት ነው። ስራ ከሌለ ግን ትይዛለህ፣ ካልሆነ ደግሞ ትከፍላለህ፣ ካልከፈልክ ደግሞ ትይዛለህ። ህጉ እንደዛ እኮ ነው። ነፍሴ እዚህ ሀገር ፕሮሰስ አለው ሁሉ ነገር ፕሮሰስ አለው። እኔ አሁን ለምሳሌ እኔ እንደዚህ አላውቅም ግን እሰማለሁ። ባይወለድስ እኮ ነው የምትሉት? እንደ ሴትም እንደ ወንድም ጥሩም እኔ እውነት ለመናገር ወልደ ከመጣላት ሳትወልድ ቢቀር ይሻላል ከመለያየት ማለት ነው። ከዛ ደግሞ ሲያወቁ ደግሞ የሆነ ቤት ውስጥ ቁጭ ብለው ያወራሉ። በቃ ዝም ብለው ታታታታ ምንድን ነው እየተደረገ ያለው? ምንድን ነው እየተሰራ ያለው? ማሸት ጥሩ ነው። ትሄድብሃለች በድጋም ይናቀባኝ ደምባ የምታለቅስ እኔ ግን ነገ እናያለን።